ጤና ስጥልኝ። የምሽቱን የስፖርት ዘገባ ይዘን ቀርበናል። ከዘገባዎቹ ጋር የሆናስ ሾመ ነኝ። አዲስ አበባ ዩኒቨርሲቲ በስፖርት ሳይንስ ያዘጋጀውን የዶክትሬት ዲግሪ ስርዓተ ትምህርት በባለሙያዎች አስገመገመ። ዩኒቨርሲቲው ዓለም አቀፍ የባህል ስፖርቶችን ማሳደግ በሚቻልበት ሁኔታ ላይም ውይይት አካሂዷል። ምስራች ይልኮ አዲስ አበባ ዩኒቨርስቲ ያዘጋጀው በባህል ስፖርቶችና በስፖርት ሳይንስ ላይ ያተኮረ ኮንፈረንስ ከትላንትና ጀምሮ በጊዮን ሆቴል ሲካሄድ ቆይቷል። በኮንፈረንሱ ላይ ከኢትዮጵያና ከተለያዩ ስድስት የውጭ ሀገራት ተውጣጡ ፕሮፌሰሮች፣ መምህራንና ባለሙያዎች ተሳታፊዎች ነበሩ። የባህል ስፖርቶች ዓለም አቀፍ እውቅና ማግኘት እንዲችሉ ምን መደረግ አለበት፣ የእርስ በእርስ ግንኙነቱን በስፖርቱ ለማሳደግስ ምን መስራት አለበት፣ በሚሉት ጉዳዮች ላይ ውይይት ተካሂዷል። ከዚህም ባለፈ አዲስ አበባ ዩኒቨርሲቲ በስፖርት ሳይንስ የዶክትሬት ዲግሪ መስጠት ያዘጋጀውን ስርአተ ትምህርት ለባለሙያዎቹ አቅርቦ አስገምግሟል። ዩኒቨርስቲው በዚህ ደረጃ ትምህርቱን ለመስጠት መዘጋጀቱ መልካም ነው ሲሉ ባለሙያዎቹ አስታቸውን ሰጥተዋል። ነገር ግን የሀገሪቱን ነባራዊ ሁኔታ እንዲሁም አስፈላጊ ባለሙያዎችን ከማፍራት አንጻር ስርአተ ትምህርቱን በጥልቀት ሊያይ ይገባል ብለዋል። የተገኘውን ግብረ መልስ ወደ ስራ ለማስገባትም ዝግጁ መሆኑን ዩኒቨርሲቲው ገልጿል። ሳሌን ካሪክለም በሀገር ውስጥ ባሉ ባለሙያዎችን አስገምግመነዋል ውጭ ከእንግሊዝም ሀገርም ከፈረንሳይም ባሉ ባለሙያዎች አስገምግመነዋል። ይሄ ሆኖ ያለ ነው። እንደገና ተጨማሪ ግምገማ እያካሄድ ያለ ነው ስለሆነ አብዛኞቹ የምንቀበላቸውና የምናስተካክላቸው ናቸው። በተሰጠው አስተያየት መሰረት ዩኒቨርሲቲው ስርዓተ ትምህርቱን በማሻል በቅርቡ ትምህርቱን ይጀምራልም ተብሏል። መስከረም ላይ በአዲሱ አካደሚክ ካላንደር ላይ ዶክትሬት ፕሮግራም በስፖርት ሳይንስ አዲስ አበባ ዩኒቨርሲቲ ውስጥ እንከፍታለን ብለን ነው የያዝነው በአሁኑ ሰዓት ያለን እቅድ። ኢትዮጵያዊ ብስክሌተኛ ጽጋቡ ገብረ ገብረማርያም የባህሬኑን የብስክሌት ቡድን ተቀላቀለ። ጽጋቡ የባህሬኑን የብስክሌት ቡድን የተቀላቀለው የመጀመሪያ አፍሪካ ይሆኗል። 27 የታወቁ ብስክሌተኞችን የያዘው የባህሬን ብስክሌት ቡድን ከመጪው ጥር ጀምሮ ውድድሩን በመካከለኛው ምስራቅ እንደሚያደርግም ተገልጿል። ጽጋቡ ገብረማርያም ከጣሊያን፣ ቻይና፣ ስፔን፣ አውስትራሊያ አውስትራሊያና ጃፓን ከተውጣጡ የብስክሌት ቡድኖች ጋር ነው የተቀላቀለው። ጽጋቡ የተመረጠው በተለያዩ ውድድሮች ባሳየው ተስፋ ሰጪ ፉክክር መሆኑን ዘገባው ያስረዳል። በተለይ ባለፉት ሁለት የውድድር ዘመናት ሁሉንም ውድድሮች መው ሲደረሱ በወጣት ብስክሌተኞች ያልተለመደ ብቃት አስብሎለታል ጽጋቡ ገብረ ማርያም በ2013 በታይዋን ዓለም አቀፍ የብስክሌት ውድድር ያሸነፈ ብቸኛው ኢትዮጵያዊ እንደነበር አይዘነጋም የምሽቱ የስፖርት ዘገባ ተጠናቋል መልካም ምሽት